ሰላም ጤና ይስጥልን። የዚህ ቻናል ቤተሰቦች እንደምን አላችሁ? ይህ ቪዲዮ እንደደረሳችሁ ስክሪኑን ጫን ብላችሁ በመያዝ ሴንድ ሴንድ እንዲሁም ሸር እያደረጋችሁ ለቻናሉ አዲስ የሆናችሁና ይመለከተናል የአማራ ትግል ወይም አማራ ነይ ብሎ የሚያስብ ሁሉ የፋኖን ትግል እንዲሁም ኢትዮጵያዊ ስሜት ያላችሁ ፎሎ ሳታደርጉ እንዳታልፉ። ይህ ከውስጥ የወጣን መረጃ ላካፍላችሁ ፈለግኩኝ። ለደቡብ ወሎ ለአንባሰል ወረዳ ወጣቶች በሙሉ ይህ መልእክት ይድረሳችሁ ብለናል። ይህንን መልእክት ዛሬ ማዚያ 30 2017 ላይ ከብልጽግና ወይም ከምርኮኛው ከብርሃኑ ጁላ ከውስጥ ሰራዊቶች ውስጥ የደረሰንን መረጃ ላካፍላችሁ ወድጃለሁን። ግንቦት ሁለት ማለት ነው 2017 ላይ ቅዳሜ የአብይ አህመድ ሰራዊት በሚንቀሳቀስባቸው ቀጠናዎች ላይ በተለይ አንባሰል ወረዳ ላይ ወጣቶችን አፍሶ ወደ ማሰልጠኛ ለማስገባት እንቅስቃሴና እቅድ ይዟል። በተለይ የአንባሰል ወረዳ የውጫሌ ከተማ ኗሪ ወጣቶች ራሳችሁን የዛን ቀን እንድታሸሹና ራሳችሁን ከዚህ አማራን በልና አማራ ጠል ከሆነው የብልጽግና አገዛዝ ራሳችሁን አርቃችሁ ላልተወሰነ ጊዜ ራሳችሁን እንድትሰውሩ በአክብሮት እንጠይቃለን። እንዲሁም ለማርዬ ወጣቶች፣ ለጨፌና ለጭስ አባሊማ ወጣቶች ይህንን መልእክት በጥብቅ እናሳስባለን። እሱ እንደሆነ የድሃ ልጅ ከማገዶ እንጨት ባነሰ የሚመለከተው የድሃ ልጅ እያፈሰ እሱ በቀይ ምንጣፍ እየተንቀሳቀሰ አማራውን ማስጨረስ ነው የሚፈልገው። ሆዳሙ አርማ በታኝና ሚኒሻ እንደምትመለከቱት ይህ አማራ ጠል የሆነውን እርስ በራሱ ጦርነት አውጆ የሚንቀሳቀሰው አካላት ማለት ነው። አሁን ላይ ዛሬ የአብይ አህመድን የጭን ገረድ በመሆን እያገለገለ ይገኛል። ስለዚህ ከዛ አይነት ድርጊት ራሳችሁን ለመጠበቅና ቤተሰቦቻችሁን ለማገልገል ስትፈልጉ ግንቦት ሁለት ላይ ለአፈሳ የተዘጋጀውን ኃይል ለማምለጥ ሞክሩ። በቅዳሜ እለት በተለይ ውጫሌ ገበያ የምትመጡ ምድር አምባሰሎች ማለት ነው፣ ነጋዴዎች ሁላችሁም ገበያ ላይ አፍሶ ለመውሰድ ያቀድ ይወቅር ስላለ ራሳችሁን አግልሉ። ራሳችሁን አስጥሉ። ከዚህ አማራ ጠል ከሆነው ስርዓት ተሰወሩ። ቪዲዮ እንደደረሳችሁ ለሁሉም ሸር አድርጉላቸው።